በማርክሲዝም ሌኒኒዝም መዝገበ ቃላት የድርግ መንግስት ሃይማኖት ጠል ነው ብቻ ሳይሆን ይህ ሃይማኖት አጥፊ ነው የሚባለውንም በስርዓቱ በመዝገበ ቃላቱ እንዴት ሰንዶ እንዳስቀምጠው ልንነግራችሁ ወደናል። ሃይማኖት ሪሊጅን ዓለምን በማናቸውም ረገድ ለመምራትና ለመተንተን የሚያለም ተፈጥሮ ከሷ በላይ በሆነ መለኮታዊ ኃይል የምትገዛና የምትመራናት በሚል ቀኖና ላይ የተመሰረተ ኢሳይንሳዊ አመለካከት ነው። በቀኖናዎች ላይ የተመሰረተ በመሆኑም እምነቱን ለማይከተሉ ዘለቄታቸው የከፋ የሚሆን አስመስሎ በማቅረብ እና በመለኮታዊ ኃይል በማስፈራራት ሰዎች በጭፍን እንዲያምኑ በማድረግ ትክክለኛነቱን ለማረጋገጥ የሚጥር የሳይንሳዊ እውቀት ፍጹም ተጻራሪ የሆነ አመለካከት ነው። ሰዎች ስለ ራሳቸውና ስለ አካባቢያቸው ምንነት በጣም ዝቅተኛ እውቀት በነበራቸው ጊዜ የመታማማቸውና የመሞታቸው ምክንያት ምን እንደሆነ ባለመረዳት ሁኔታዎችን የሚቆጣጠርና የሚገዛ አንድ ኃይል እንዳለ አድርገው ያመልኩ ነበር። የመሬት መንቀጥቀጥን፣ የሰደድ እሳትን፣ የጎርፍን፣ የመብረቅን ምንነት ካለመረዳታቸው የተነሳ አለ የሚሉትን ኃይል ይማጸኑ ነበር። በአጭሩ የተፈጥሮ ክስተቶችን ኃያልነት የሰውን በተፈጥሮ ላይ ስር መውደቅ ስለ እነርሱም በቂ እውቀት ማጣት የአምልኮ መሰረት ነው። ሕብረተሰቡ ወደ ተሻለና ከፍተኛ የእድገት ደረጃ ሽግግር ባደረገ መጠን ሃይማኖትም የተለያዩ መልኮችን እየያዘ መጥቷል። ሕብረተሰብ በመደብ ከመከፋፈሉ በፊት ማለትም በጥንታዊ ጋርዮሽ ስርዓተ ማህበር ውስጥ የነበሩት የአምልኮ አይነቶች ነፍሳዊነትና ስነ ተረት ተብለው የሚጠሩት ነበሩ። በዚህ ወቅት የሰው ልጅ በመስራት ኃይሉ አማካኝነት ራሱን ከተፈጥሮ መለየት የቻለ ቢሆንም በተፈጥሮ ላይ ግን ገና ቁጥጥር ለማድረግ አልቻለም ነበር። ስለሆነም ሰዎች ስለ ራሳቸውም ሆነ ስለ ተፈጥሮ የነበራቸው እውቀት እጅግ ዝቅተኛ ነበር። ግዑዝ ነገሮችን ሁሉ ህይወትና ምሮ ያላቸው አድርገው በመገመት ለሚገጥሟቸው የተለያዩ ችግሮችና ጉዳዮች የተለያዩ ጣዖቶችን እየሰሩና ንግርት ወይም ተረት እየፈጠሩላቸው መንፈሳዊ ህይወታቸውን ይመሩ ነበር። በዚህም መሰረት ለውሃ ሙላት፣ ለጦርነት፣ ለሰላም ለፍትህ ወዘተረፈ፣ የተለያዩ ጣዖቶችና ንግርት ነበሯቸው። ባጭሩ በዚህ ዝቅተኛ የህብረተሰብ እድገት ደረጃ የህብረተሰቡ ህይወት ልዩ ልዩ ገጽታዎች የሚመሩት በአምልኮ ጣዖት ነበር። ከረጅም ጊዜ በኋላ ግን የሰው ልጅ በተለያዩ አቅጣጫዎች በተፈጥሮ ላይ ቁጥጥሩን እያሳደገና እያሰፋ በመምጣቱ ለልዩ ልዩ የአምልኮ ጣዖቶች ተሰጥተው የነበሩ ችሎታዎች በአንድነት ሆነው በአንድ ረቂቅ ጣዖት ወይም አምላክ፣ ፈጣሪ፣ እግዚአብሔር፣ አላህ፣ አንድ ኃይል ወዘተ በአዲስ የሃይማኖት አስተምሮ ላይ በመመስረት ተጠቃለዋል። በዚህም መሰረት በሁሉም ረገድ ፍጹም በሆነ ማለትም የፍጹም አዋቂነት፣ የፍጹም ሚዛናዊነት፣ የፍጹም ደግነት ወዘተ ችሎታ ባለው አንድ ረቂቅ ኃይል እምነት ላይ የተመሰረቱ ሃይማኖቶች ተቀነባበሩ። ባለ አንድ አምላክ ሃይማኖቶች ከአምልኮ ጣዖቶች ወይም ስነተረት እምነት በእድገት ሂደት የመነጩ ይሁን እንጂ ህብረተሰቡ በመደብ ከመከፋፈሉ የተነሳ በማህበራዊ ሚናቸው አንጻር ከቀድሞ የተለየ ግልጋሎት አላቸው። በመደብ ህብረተሰቡ ውስጥ ሰው ቁጥጥሩን በተፈጥሮ ላይ ከበፊቱ በበለጠ ስላሳደገ የሃይማኖት ዋነኛ ምንጭ እንደ ቀድሞ ተፈጥሯዊ ሳይሆን ማህበራዊ ሊሆን ችሏል። በሰዎች ላይ የሚደርሰው ጭቆናና ብዝበዛ ርዛትና ስቃይ እየከፋ ሲሄድ ችግሮች እንደ የአርባ ቀን እድል ይተረጎማሉ። ሰዎች በማህበራዊ ህይወታቸው ውስጥ የሚያስፈልጓቸውን ነገሮች በወዲያኛው ዓለም እንደሚያገኟቸው አድርገው ይገምታሉ። ገነትንም በወተት በማርና በማናቸውም በዚህ ዓለም ባላገኟቸው ጥሩ ነገሮች እንደተሞላች አድርገው በአይነ ህሊናቸው በመመልከት በተስፋ ይኖራሉ። በዚህም ህብረተሰብ ውስጥ ሃይማኖት ሰው በላዩ ላይ የተጫነበትን ማህበራዊ ኃይሎች በተለይም የብዝበዛ ግንኙነቶች የሚያንጸባርቅበትና የሰርቶ አደሩ ህዝብ ዝቅተኛ የንቃተ ህሊና ደረጃ የሚገለጽበት ነው። ሃይማኖት ገዥ መደቦች የሚጠቀሙ የሚፈጸሙባቸውን ስርዓቶች ለማቆየትና ለማጠናከር ዋነኛ የርዕዮተ ዓለም መሳሪያ በመሆን ሰፊውን ህዝብ አደዝዘውና አደንቁረው ለመግዛት እንዲቻላቸው ለማድረግ ያገለግላል። በተለይም በኢምፔሪያሊዝም የእድገት ደረጃ ላይ ብዝበዛን ለማሰንበት ሲባል በጣም የረቀቁና አወናባጅ፣ አደንዛዥና ዘናጊ የሆኑ በርካታ የሃይማኖት መስኮች እየተፈጠሩ በተለያዩ መንገዶች እንዲሰራጩ ይደረጋል። ፍልስፍናዊ ሀሳባዊነት ለማስተማር እንደሞከረው ሃይማኖት የአንድ ዘላለማዊ መለኮታዊ ኃይል ነጸብራቅ በመሆን የተከሰተ ሳይሆን የተለየ የማህበራዊ ንቃተ ህሊና ንቃተ መልክ ነው። ሃይማኖት ዝንት ዓለም የነበረና ዝንት ዓለም የሚኖር አይደለም። የሰው ልጅ የሳይንስና የቴክኖሎጂ እድገትን እያፋጠነና እያዳበረ በተፈጥሮ ላይ ቁጥጥሩን እያጠናከረ ሲሄድ የሃይማኖት ማኅበራዊ መሠረት የሆኑት ጭቆናና ብዝበዛ ከእነርሱም ጋር በዝባዥ መደቦች ሲጠፉ ሃይማኖትም አብሮ ይከስማል። ይህ እውን ሊሆን የሚችለው ደግሞ በኮሚኒስት ህብረተሰብ ግንባታ ሂደት ውስጥ ብቻ ነው። ስለሆነም ከሶሻሊስት አብዮት ድል በኋላ ሃይማኖት ቀስ በቀስ በህብረተሰብ መንፈሳዊ ህይወት ውስጥ ያለውን ተጽዕኖ እያጣ ሄዳል። ይሁንና የሃይማኖት መጥፋት ወይም መደምሰስ ቅጽበታዊ ሂደት አይደለም። ይህ ተግባር ማለትም ሰፊውን ህዝብ በኢ አማኒነት መንፈስ የማነጹ ተግባር ሰፊ የሳይንስን እውቀት የማርክሳዊ ሌኒናዊ ርዕዮተ ዓለም ትምህርትንና ፕሮፓጋንዳን ባልተቋረጠ ሁኔታ አጠናክረው ማካሄድን ይጠይቃል። የደርግ መንግስት ሃይማኖት ጠልነው ሲባል እንዲሁ በዘፈቀድ የሚባል ሳይሆን በስነ ስርዓት ጽፎ ተርጉሞ ተግባራዊ ማድረግ የሚያስችሉትን እቅዶችም አብሮ ነድፎ የሚንቀሳቀስ ስርዓት ነበር። የደርግ ስርዓትስ እግዚአብሔርን እንዴት ነበር የሚረዳው? ለወታደራዊ ስርዓት ደርግ እግዚአብሔር በዚህ መጽሐፍ ውስጥ ከቀረበው የተለየ ትርጓሜ አልነበረውም። እና ከማህበራዊ እምነቶች በመነሳት እንዲሁም የሁሉ ነገር መጨረሻ ምክንያትና ምንጩ ምንድን ነው ለሚለው ዲበ አካላዊ ጥያቄ መልስ ለመስጠት ስለ እግዚአብሔር ህልውናና ምንነት ከተለያዩ አመለካከቶች ላይ ደርሷል። ጥንታውያኑ የግሪክ ፈላስፎች እግዚአብሔርን የተመለከቱ የዓለም ስርዓትና ታዋቂነት መሰረት እንደሆነ አድርገው ነው። በአፍላጦንና በአርስጣጢሎስ አመለካከት እግዚአብሔር የዓለም ፈጣሪ ከመሆኑ ይልቅ ዓለምን ያደራጀና ዓለምም ከእርሱ ጋር አብሮ ለሁሌም የሚኖር ነው በባህሪው እግዚአብሔር መጨረሻ የሌለው ነገር አይደለም። ምክንያቱም ፍጻሜ የሌለው መሆንና እንዲሁ ቋሚ ወሰንና ቅርጽ ማጣት ለእግዚአብሔር ተስማሚ የሆነ ባህሪ አይደለም ይላሉ። በተጨማሪም እግዚአብሔር ስብእናና ግብረገባዊ ጠባዮች ያሉት ኑባሬ አይደለም። በእነሱ አመለካከት እግዚአብሔር ስለ ራሱ እንጂ ስላለም ጉጉት የለውም። የክርስቲያን ሃይማኖት ከተከሰተ በኋላ በፍልስፍና ውስጥ ስለ እግዚአብሔር የነበረው አመለካከት ወደ አማኒነት ተለውጧል። ማለትም እግዚአብሔር መጨረሻ የሌለው የዓለም ቀጥተኛና ንቁ ፈጣሪ ሆኖ ተቆጥሯል። በአማኒያን አመለካከት የአምላክ ዋና ጠባይ ምሉ በኩልሄነትና በሁሉም አቅጣጫ ፍጹማዊ መሆን ሲሆን ሰብአዊ ባህሪም አለው ሰብአዊነቱም የሚገለጸው በሚያከናውናቸው ግብረ ገባዊ ፍትህ፣ ጥበብ፣ ደግነት ወዘተረፈ ድርጊቶች ነው። አማኒነትን የሚቃወመው ሁለ አምላክነት ስለ እግዚአብሔር ባህሪ አዲስ ሀሳብ ሰንዝሯል። እንደ ሁለ አምላክነት አባባል እግዚአብሔር ንቁና ግባዊ በሆነ ድርጊት ዓለምን ከሱ ውጭ አልፈጠረም። ዓለምና እግዚአብሔር አንድ ናቸው። በዓለም ውስጥ የሚታየው ማንኛውም ነገር የእግዚአብሔር ምንነት የሚገልጽ ነው። በመሆኑም ሁለ አምላክነት እግዚአብሔር የሰብአዊነት ባህሪ የለውም ይላል። ከቁሳካላዊ አቋም የሚመነጨው ኢ አማንያዊ አመለካከት ግን ማንኛውንም ዲ በተፈጥሯዊ ህልውና እንደማይቀበል ሁሉ የእግዚአብሔርን መኖር አይቀበልም። በኢ አማንያውያን አመለካከት ተፈጥሮ ራሱን የቻለና ራሱን የሚገልጽ ኑባሬ ነው። ሰው ስለ እግዚአብሔር ያለው እምነት የሚመነጨው ከእውቀት ሳይሆን ከፍርሃትና ከድንቁርና ነው። ዲያሌክቲካዊ ቁስ አካልነት ለኢ አማኒነት ጠንካራ ድጋፍ ከመስጠቱም በላይ የእምነትን ማኅበራዊና መደባዊ መሰረት በማጤን ለበዝባዥ መደቦች እንደ መሳሪያ የሚያገለግል መሆኑን አሳይቷል። በመሆኑም ኢ አማኒነት ሰዎችን ከሃይማኖት ተጽዕኖ ለማላቀቅና ነፃ ለማድረግ የሚታገል አቋም ሆኗል። በሃይማኖትም ምትክ ሳይንሳዊ አመለካከቶችን በህብረተሰቡ ውስጥ ለማሰራጨት ይጥራል። የደርግ ስርዓት በማርክሳዊ ሌኒናዊ የመዝገበ ቃላት አስፍሮና ተርጉሞ በተግባር ቀይሮ ብዙ ሰዎችንም ከሃይማኖት መንገድ አስቶ የተሳሳተ አስተሳሰብና አመለካከት እንዲኖራቸው አድርጓል። ይሄ የተሳሳተ አመለካከትና አስተሳሰብ በመንግስት ደረጃ ተግባራዊ በመደረጉ ብዙ ሰዎችም እሱን ተከትለው በመንጎዳቸው አገሪቱ ወደማትወጣዋ አዘቅት ስለመግባቷ በርካቶች ይናገራሉ። የሰው ልጅ በሚፈልገው የእምነት ነጻነት ማደር ሲገባው ሶሻሊስታዊ የደርግ መንግስት እኔ ባልኩት ቦይ ይፍሰሱ በማለት በርካቶችን ህይወታቸውን ቀምቷል። ሃይማኖትንም እንዳልሆነ አድርጎ አራክሷል። የተወደዳቸውና የተከበራቸው ውድ የዛላ ቴሌቪዥን ተከታታዮቻችን ዛላ ቴሌቪዥን እንደ ስሙ ነው። የተለያዩ መዝገቦችን በማገላበጥ እንድትሰሙትና ግንዛቤ እንድትወስዱበት ብለን ያሰምነውን ሀሳብ ወደ እናንተ እናደርሳለን። ላይክ፣ ሸር፣ ሰብስክራይብ ማድረግ ለሁሉም እንዲደርስ አድርጉልን። እናመሰግናለን።